በዘመናት ውስጥ ለተከበረች ኢትዮጵያ የሚታገሉ ጀግኖቿ ለፍትህና እኩልነት እንዲሁም ለዲሞክራሲ መስፈን ህግና ስርዓትን የሚያስከብሩ ልጆች አሏት። ከነዚህም ጀግኖች መካከል አርቲስት ሀጫልሁ ሁንዴሳ ከዘመናችን አርበኞች አንዱ ነው። የሰለጠነች፣ የብሔር ብሔረሰቦች እኩልነት የተረጋገጠባት፣ ፍትህና ዲሞክራሲ የሚሰፍንባት ኢትዮጵያ እንድትፈጠር ከልጅነት እስከ ወጣትነት ከላብ እስከ ደም ጠብታ ድረስ መስዋዕት የከፈለ ነው። የዛሬ አምስት ዓመት ህይወቱ ያለፈው አርቲስት ሀጫልሁ ሳ ዘላለም በትውልድ የሚታወስ ለሚወዳት ሀገሩ ዋጋ የከፈለ ጀግና በመሆኑ በትውልድ ስፍራው በአምቦ ከተማ መታሰቢያ ተገንብቶለታል። ሀጫሉ ለሁሉም ኢትዮጵያውያን እኩልነት የታገለ አንድነት እንዲፈጠርና በጭቆና ስር የነበሩ ዜጎች ነፃ እንዲሆኑ የታገለም ነው። ይህ መታሰቢያ በኢትዮጵያ ታሪክ ውስጥ ትልቅ ድርሻ ያላቸውን ጀግኖች የሚያንጸባርቅ ነው። በርካታ ታሪኮችን በውስጡ የያዘ በመሆኑ የምንማርበትና ማንነታችንን የምንመለከትበት ነው። ጉዳ ሳ ከን ቀቡ ቻ ሀጫሉ ለሀገሩ ሲታገል እንደሱ እሱ ያሉ ወጣቶችን ሲያስተምር ሲያበረታታ ሁሉም ዜጎች እኩል እንዲሆኑ ሲታገል ነው የተሰዋው። የእሱ ታሪክ መቼም ቢሆን የሚረሳ አይደለም፣ ከትውልድ ትውልድ የሚተላለፍ ነው። ይህ መታሰቢያ ደግሞ እዚህ ሲቆም የኦሮሞን ታሪክ የኢትዮጵያን ታሪክ ከፍ አድርጎ የሚያሳይ ነው። ሀጫሉ አንድ ሰው ሳይሆን ብዙ ሰው ነው። አካካዩ አባባዩ ከንደር ቡዳ ሴናንሳ አሉኒ ሰበሳ ቃሊዳ ሀጫሉ ሕዝብና ሀገሩን የሚወድ ሰው ነው። ለሱ የተገነባው መታሰቢያ በሚያስደስት ሁኔታ ነው የተገነባው። አሁን ያለው ትውልድ ከዚህ ብዙ እንድንማር ይረዳናል። ለሚቀጥለው ትውልድም ጥሩ ምሳሌ መሆን የሚችል ነው አሎ በአምቦ ከተማ የቆመለት መታሰቢያ ከ145 ሚሊዮን ብር በላይ ወጪ ተደርጎበታል በጀግናው አርቲስት አጫሉ የተሰሩ ስራዎች ለእውነትና ለእኩልነት መረጋገጥ የተሰሩ ስራዎች ሲሆኑ በተለይም የዲሞክራሲ ስርዓትን እየተለማመደች ለምትገኘው ኢትዮጵያ ትልቅ ሚና ላላቸው ወጣት ትውልድ መማሪያ የሚሆን ነው እነ ታዴ ብሩ አጋሪ ቱሉ ሁሉ ለእንጂሶ ዲጋ ና እነ አጫሉ ዋጋ ከፍለው ያመጡትን ለውጥ ለማደናቀፍ ከውስጥና ከውጭ ተደራጅቶ የሚሰሩ ኃይሎች አሉ። ነገር ግን ይህ መቼም ሊሆን እንደማይችል እናንተ አሳይታችኋል። ይህ መታሰቢያ ብዙ ዓላማዎች አሉት። አንደኛው ጀግናችን ሀጫሉን ለማስታወስ እንዲሁም ሌሎች እንደሱ ያሉ የኦሮሞ ጀግኖችን ለማስታወስ ነው። ሌላው ትውልድ ሕዝብና ሀገሩን መውደድ እንዳለበት የሚያስተምር ነው። ሀጫሉ ለሕዝብና ለሀገር መስራትን፣ ጀግንነትን፣ ለዓላማ መሞትን ቁርጠኝነትንና ስርዓትን አስተምሮናል። በዚህም ምክንያት የተጀመረው ለውጥ ሳይቀለበስ ወደፊት ለመሄድ ችሏል። መታሰቢያው እንደ ሀጫሉ በኢትዮጵያ ታሪክ ውስጥ ትልቅ ታሪክ ሰሪ የሆኑ የኦሮሞ ጀግኖች ታሪክ የሰፈረበት አካባቢን፣ ጋላሪዎችን፣ ካፍቴሪያ ቤተ መጻሕፍትና አካባቢው ለቱሪስት መዳረሻ እንዲሆን በማሰብ የተገነቡ አካባቢዎችን በውስጡ ያቀፈ ነው። ይህም አሁን ያለው ትውልድ ትናንትን እንዲያውቅ፣ ዛሬን እንዲማርና ነገን እንዴት መገንባት እንደሚችል የሚያስተምር የትውልድ ማነጽያ አድርጎታል። ሲዳን ያደነው አርቲስት ባህልና ቋንቋውን የሚያስቀድም በሁሉም በኩል ተወዳዳሪ የሆነ ትውልድ ለመፍጠር እየተሰራ ነው። የአርቲስት አጫሉ ሁንዴሳ መታሰቢያ የአንድነትና እኩልነት የነጻነትና የእውነት ምልክት ከሆኑት መካከል አንዱ ነው። ይህ መታሰቢያ እዚህ ቦታ ላይ ሲቆም አሁን ያለውና መጪው ትውልድ ባህልና ማንነቱን እንዲያውቅ፣ ቋንቋውንና ጥበቡን እንዲያውቅ በማሰብ ነው። ምክንያቱም አርቲስት አጫሉ በሙዚቃው የኦሮሞ ባህል በማሳደግ በኩል የነበረው ሚና ከፍተኛ ነበር። በመታሰቢያው ምረቃቱ ላይ የአርቲስት አጫሉ ሁንዴሳ ባለቤት ፋንቱ ደመሰው፣ የክልሉ ከፍተኛ የመንግስት የስራ ኃላፊዎችና የከተማዋ ነዋሪዎች ተገኝተዋል።